ውድ ተማሪዎቻችን ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል አካባቢ ሳይንስ የ2017 ዓ.ም ማለት ነው፣ በአራዳ ክፍለ ከተማ ተዘጋጅተው የቀረቡ የሞዴል ጥያቄዎችን ነው ይዤላችሁ የመጣሁት። ከዚህ በፊት በሰራሁት ቪዲዮ ላይ የአማርኛ ሞዴል ጥያቄዎችን በኮልፌ ቀራ ነው የተዘጋጁ ሰርቼ የነበረ፣ እነርሱን እንግዲህ ቻናላችን ውስጥ ከታች ሎጎውን በመጫን ወይም ደግሞ ኤልዳ ቲቶር የሚለውን ስም በመጫን ወደ ቻናሉ በመግባት ማየት ይችላሉ። የተለያዩ ብዙ ሳብጀክት ሞዴሎችን ከዚ በፊት ስለሰራን ማለት ነው። ወደ ጥያቄዎቹ ወይም ወደ ቪዲዮ ከመሄዳችን በፊት ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ ቪዲዮዎች እንዲደርሳችሁ ደግሞ የደውል ምልክቷን መጫን አይርሱ። አሁን በቀጥታ ወደ ጥያቄዎቹ። አንደኛ በመሬት ላይ የሚገኙ ነገሮችን በሙሉ ወይም በከፊል ዝርግ በሆነ ወረቀት ላይ በሙሉ ወይም በከፊል ዝርግ በሆነ ወረቀት ላይ በመስፈርት አማካኝነት ተመጥነው የሚታዩበት ስዕላዊ መግለጫ ምን ይባላል? ይላል ኮምፓስ ይላል ሀ። ለ ካርታ ይላል አመርሃ ጂፒኤስ፣ መ ሉል እንግዲህ ኮምፓስ ኮምፓስ የምንለው የአቅጣጫ ጠቋሚ ነው። ብዙ ጊዜ መርከብ ላይ ይጠቀሙበታል ማለት ነው፣ አቅጣጫን ለመጠቆም ካርታ። መልሳችን ካርታ ነው የሚሆነው ካርታ ስዕል ላይ ሁለት ዳይሜንሽናል በሆነ ወረቀት ላይ የአንድን አካባቢ የአንድን ሀገር የአንድን አህጉር ምስል በወፍ በረራ እይታ ማለትም በጣም ከፍ ብሎ በታየ እይታ ነገሮችን በትናንሽ መልኩ በስዕል መልክ ማስቀመጥ ማለት ነው። በቅርጽ ባላቸው መልኩ በሁለት ዳይሜንሽናል መልኩ ማስቀምጥ በሙሉ ወይም በከፊል ዝርግ በሆነ ወረቀት ላይ ማለት ነው። ጂፒኤስ የምንለው አቅጣጫ ጠቋሚ ነው። ብዙ ጊዜ መኪና ላይ ምናምን እንጠቀምባቸዋለን። እነዚህ አሁን ዘመናዊ አቅጣጫ መጠቋሚያ ነው። ኮምፓስ የምንለው ከበፊት መጀመሪያ የሚጠቀሙበት የነበረውን ነው። ሉል የምንለው ደግሞ ካርታ አይነቱ ነው፣ ግን ስሪ ዳይሜንሽናል የሆነ ካርታ ነው። እንደዚህ ክብ ነው። ከዛ ይሽከረከራል ማለት ነው በሁሉም አቅጣጫ። እንደዚህ የሚሽከረከር ክብ የሆነ ከላዩ ላይ ካርታ የተሳለበት ነው ማለት ነው። ስለዚህ በወረቀት ዝርግ በሆነ ወረቀት ዝርግ በሆነ ወረቀት ስለሚል ካርታ ይሆናል ማለት ነው። ሁለተኛው ኢትዮጵያን በስተ ደቡብ አቅጣጫ የሚያዋስናት ሀገር የቱ ነው ይላል። ኢትዮጵያን በደቡብ አቅጣጫ የሚያዋስናት ኤርትራ፣ ኤርትራ ኢትዮጵያን በሰሜን አቅጣጫ ነው የምታዋስናት። ከኢትዮጵያ በላይ በኩል ነው ያለችው ኤርትራ ደቡብ ሱዳንም ኢትዮጵያን በሰሜን አካባቢ ነው፣ ሰሜን ምዕራብ ሰሜን ምዕራብ አካባቢ ነው የምታዋስናት። ኬንያ ኢትዮጵያን በደቡብ ነው የምታዋስናት። ቺዝ የጥያቄያችን መልሱ ማለት ነው። ሱዳን የምንለው ደቡብ ሱዳንና ሱዳን አንድ ነበሩ ለሁለት ተከፍለው ነው። ስለዚህ በሰሜን ምዕራብ አካባቢ ነው የምታዋስናት፣ ወይም በሰሜንም ሊሆን ይችላል ኤግዛክትሊ ሰሜን አይደለም ና ሰሜን ምዕራብ አካባቢ ነው ምታዋስናት። ስለዚህ መልሳችን በደቡብ በኩል ከኢትዮጵያ ያለችው ኬንያ ናት ማለት ነው። አራተኛው ከሚከተሉት ውስጥ የጎግል ካርታ ጥቅም ያልሆነው የቱ ይላል። ጉግል ካርታ የምንለው ምንድን ነው? ስልካችን ላይ ጉግል የሚባል እንትን አለ አደለ፣ አፕሊኬሽን አለ እርሱን በመጠቀም ወይም ፒሲ ወይም ኮምፒውተር ላይም ሊኖር ይችላል። እነርሱን በመጠቀም የሱ ጥቅም ማለት ነው ጉግል ካርታ ይሄ በወረቀት ላይ ያለው ነገር በስልካችን በአፕሊኬሽን መልክ ሲኖር ማለት ነው። እና ጥቅሙ ምንድነው ይላል። ሀ መረጃን ማከማቸት ይላል፣ ለ የአየር ላይ ፎቶግራፍ ማንሳት ይላል፣ ሐ መርሐ ከሳተላይት ምስሎችን ለመውሰድ ይላል፣ መ የገበያ ትስስር ለመፍጠር ይላል። ያልሆነው ስለሆነ መረጃን ማከማቸት አይሆንም። መረጃን ለማከማቸት አያገለግልም ካርታው ግን የአየር ላይ ፎቶግራፍ ለማንሳት ጉግል ማፕን እንጠቀማለን። እንዲሁም ከሳሳት ላይ ምስሎችን ለመውሰድ፣ የገበያ ትስስር ለመፍጠር ደግሞ አሁን ለምሳሌ አንድ ሰው ማያውቀው ቦታ ቢኖር ማንንም ሰው ሳይጠይቅ ጉግል ማፕ ወይም ደግሞ የጉግል ካርታን በመጠቀም ይመራዋል ማለት ነው። አሁን ወደዚህ ታጠፍ፣ አሁን ወደዚህ ሄድ፣ ይህን ያክል ኪሎ ሜትር ሄድ፣ መኪና ያዝ ምናምን እያለ በኪሎ ሜትር፣ በአቅጣጫ እንዲ ሄድ ያደርገዋል ስለዚህ አንድ ሰው አንድን ቦታ በቀላሉ ካገኘ የገበያ ትስስር ፈጠረ ማለት ነው በዛ መልኩ ነው ማለት ነው ስለዚህ መረጃን ግን ለማከማቸት አይጠቅምም አምስተኛው ከሚከተሉት ውስጥ ሃይድሮክሎሪክ አሲድ የሚይዘው የስርዓተ ልመት አካል ክፍል የቱ ነው ሃይድሮክሎሪክ አሲድ ይሄ ነው ኬሚካል ፎርሙላው ኤች ሲ ኤል የሚገኘው የት ነው ጨጓራ ይላል ለአፍ ይላል ሀመራ ትንሿ አንጀት መትልቋ አንጀት የሚገኘው ጨጓራ ውስጥ ነው የገባውን ምግብ ባክቴሪያዎች የተለያዩ አላስፈላጊ ነገሮችን ይገላል። በጣም ስትሮንግ የሆነ አሲድ ነው ማለት ነው። ሃይድሮክሎሪክ አሲድ የምንለው ጨጓራችን ውስጥ ነው ያለው። ነገር ግን ይህንን ያክል ስትሮንግ የሆነ አሲድ ኑሮ እንደ ጨጓራችን ምንም አልሆንም ካልን፣ ጨጓራችን የራሱ የሆነ ላየሩ ላይ ያሉ ቅባታማ የመሰሉ እንትኖች አሉት ከሃይድሮክሎሪክ አሲድ የሚጠብቀው የራሱ የሆነ ፕሮቴክቲቭ ላየር አለው እና በዛ አማካኝነት ጨጓራው አይጎዳም። ነገር ግን የሚገቡት ነገሮች በሃይድሮክሎሪክ አሲድ ትን ይባላሉ ማለት ነው። ስለዚህ ከስርዓተ ልመት ውስጥ ጨጓራ፣ አፍ፣ ትንሿ እንጀት፣ ትልቋ እንጀት ሁሉም አሉ። መጀመሪያ አፍ አለ አይደለ? መጀመሪያ አፍ ነው ስርዓተ ልመት ውስጥ ከዛ በኋላ ጨጓራ፣ ትንሿ እንጀት አለ ከዛ ትልቋ እንጀት ከትልቁ አንጀት በኋላ በፊንጢጥ አድርጎ አላስፈላጊ የሆነው ምግብ ይወጣል ማለት ነው። ከትልቁ አንጀት ከትንሹ አንጀት የሚሄዱት ግን ወደ ተለያዩ የሰውነት ክፍሎች ሄዶ ከደም ጋር አብሮ ይዘዋወራል ማለት ነው፣ ጥቅም ላይ ይውላል። ስድስተኛው ቋሚ ስርት ያላቸው ንጹህ ልዩ ቁሶች ከአንድ አይነት አተም ብቻ የተሰሩ ስለሆኑ በአካላዊም ሆነ በኬሚካላዊ ሂደት በሌላ ቁስ አካል የማይፈራርሱ ልዩ ቁሶች የትኞቹ ናቸው ይላል። ውህዶች ከአንድ አይነት አተም አይደለም የሚሰሩት ውህዶች ከተለያየ አተም ነው። ለምሳሌ ከውህዶች ውስጥ ጨውም ብናይ ሶዲየም ክሎራይድን እኒ ሶዲየም ክሎራይድ ከሶዲየምና ከክሎሪን የተሰራው ከሁለት አተሞች ነው የተሰራው። ስለዚህ ይህ አይሆንም ማለት ነው። ወይም ከሁለት ኢለመንቶች ነው የተሰራው። ድብልቆችም ምንድን ናቸው? ከተለያዩ አተሞች ነው የሚሰራው። ከአንድ አይነት አተም ብቻ አይሆንም። ኦክሳይዶችም አይሆኑም። የተለያየ ኤለመንት ወይም ንጥረ ነገር ነው የሚጠቀሙ። ንጥረ ነገር ነው ከአንድ አይነት አተም የሚሰራው ንጥረ ነገር የምንላቸው ምንድናቸው ናቸው? በእንግሊዝኛው ኤለመንት የምንላቸው ናቸው። እነዚህ ኤለመንት የምንላቸው ለምሳሌ ሶዲየም ለብቻ አንድ ንጥረ ነገር ነው። ክሎሪ ለብቻ አንድ ንጥረ ነገር ነው። ሃይድሮጅን፣ ሂሊየም፣ አርገን የተለያዩ አይነት ኤለመንቶች አሉ። እነዚህ ንጥረ ነገሮች ከአንድ አይነት አተም ብቻ ነው የሚሰሩት። ስለዚህ መልሳችን ሀምርሃ ነው። ሰባተኛው ከሚከተሉት ውስጥ ልዩ ቁስ ውህድ የሆነው የቱ ነው ይላል ውህድ የሆነ የቱ ነው? ወርቅ ምንድነው? ንጥረ ነገር ነው። ጎልድ ኤዩ ነው። አሁን ንጥረ ነገር ካንዳ ኔታት የሚሰሩ ካላቸው ውስጥ ማለት ነው። ወርቅ ይሄ ትራንዚሽን ሜታል ነው። ስለዚህ ይሄ ንጥረ ነገር። የገበታ ጨው ምንለው ሶዲየም ክሎራይድ የምንለው ነው እሱ ምንድነው? ውህድ ነው ማለት ነው። ውህዶች ወደ ተለያዩ ክፍሎች ይከፈላሉ። ለአራት ይከፈላሉ። ከነዛ ውስጥ የገበታ ጨው አንዱ ነው። አሲድ አለ፣ ቤዝ አለ ኦክሳይድ አለ። ከዛ በኋላ ጨው አለ ማለት ነው። ስለዚህ የገበታ ጨው ውህድ ነው። ሀመርሃ ብር ይላል ኤጂ የሚባለው ነው። ይህም ኤሌመንት ነው ወይም ንጥረ ነገር ነው። መዳብም ንጥረ ነገር ነው። አይ አሁን እንትኑ አላስታውሰውም እንጂ መዳብም ንጥረ ነገር ነው። ስለዚህ መልሳችን ውህድ የሆነው የገበታ ጨው ላይ ይሆናል። ስምንተኛው ከሚከተሉት ውህዶች ውስጥ ቤዝ የሆነ ይትኑ ይላል። ቤዝ የሚሆነውን ለመለየት መጀመሪያ ምርጫውን ከማየታችን በፊት መጨረሻ ላይ ሃይድሮ ኦክሳይድ የሚል ካለው ሃይድሮ ኦክሳይድ የሚልካለው ቤዝ መሆኑን መለየት እንችላለን። ወይም ኦኤች ማለት ነው። እሺ ሀ ሶዲየም ክሎራይድ ይሄ አይደለም ምንድነው ብያቸዋለሁ? ቅድም ሶዲየም ክሎራይድ ጨው ነው ብያቸዋለሁ። ሃይድሮክሎሪክ አሲድ አሲድ የሚልካለው ደግሞ መጨረሻ ላይ አሲድ ነው። ስለዚህ ኤችሲኤል ማለት ነው ቅድም ያየ ነው ይሄ አሲድ ነው። ይህም ቤዝ አይደለም። ሐመርሃ፣ ማግኔዥየም ኦክሳይድ ይሄ ደግሞ ሌላኛ አሲድም ቤዝም አይደለም፣ ጫውም አይደለም። ይሄ ኦክሳይድ የሚባለው ነው። መ ካልሺየም ሃይድሮ ኦክሳይድ፣ ሃይድሮ ኦክሳይድ ካለ ቤዝ ነው ብያቸዋለሁ አይደል? ስለዚህ ካልሺየም ሃይድሮ ኦክሳይድ የሚባለው ቤዝ ነው ማለት ነው። ከነዚህ ውስጥ መልሳችን መ ይሆናል። ዘጠነኛ ሶስት ኩንታል ስንት ኪሎግራም ነው ይላል። አንድ ኩንታል መቶ ኪሎግራም ነው። ስለዚህ ሶስት ኩንታል ስንት ይሆናል? ሀ እንበለው ክሪስ ክሮስ እናደርጋለን። መጀመሪያ ግን ኩንታል እና ኪሎግራም ያላቸውን ሪሌሽን ማወቅ አለባችሁ ማለት ነው። ስለዚህ አሁን እኔ ስለማውቅ አንድ ኩንታል መቶ ኪሎግራም ነው አልኩኝ። ግን እናንተ ካላወቃችሁ መጀመሪያ ማወቅ አለባችሁ ማለት ነው። ከዛ በኋላ አንድ ኩንታልን ከሀጋ እናባዘዋለን ክሪስ ክሮስ ስለሆነ፣ ከዛ አንድ ኩንታል ባዛ በሀ እኩል ይሆናል ሶስትን ደግሞ ከመቶ ጋር ሶስት ኩንታል ይባዛ መቶ ኪሎ ግራም አሁን እኛ ሃን ነው ማወቅ የፈለግነው። ሁለቱንም ለኩንታል እናካፍለዋለን፣ ይህኛውንም ለአንድ ኩንታል እናካፍለዋለን። አንድ ኩንታል በአንድ ኩንታል ይጠፋል፣ ሃይ ቀርልናል። ኩንታል በኩንታል ይጠፋል። ሶስት ይባዛ በመቶ ሶስት መቶ ኪሎ ግራም ይሆናል ማለት ነው። ስለዚህ መልሳችን ሀመሩሃ ሶስት መቶ ኪሎ ግራም የሚል ይሆናል ማለት ነው። አስረኛው ከሚከተሉት ቁሶች ውስጥ ድምፅ የማይተላለፍበት በየትኛው ነው ይላል ድምፅ እንግዲህ አየር ካለ መተላለፍ ይችላል በየትኛውም ቦታ ስለዚህ ሀ ወና ይላል ለፈሳሽ አምርሀ ጠጣር መጋዝ ይላል ድምፅ በፈሳሽም በጥጥርም በጋዝም መልክ ሊተላለፍ ይችላል ምክንያቱም በእነዚህ ሁሉ ነገሮች ውስጥ አየር ይኖራል ማለት ነው ድምፅ ደግሞ የሚፈጠረው በንዝረት ስለሆነ በጠጣር ነገሮች ውስጥም ሊተላለፍ ይችላል፣ ግን በወና አይተላለፍም። ወና የሚባለው ቫኪዩም የምንለው ነው በእንግሊዝኛ ምንም አይነት አየር የሌለበት ቦታ ማለት ነው። እና እዛ አየር የሌለበት ቦታ ላይ ድምጽ መተላለፍ አይችልም ማለት ነው። አስራ አንደኛው በተለያዩ ቦታዎች የተለያዩ የዝናብና የሙቀት መጠን ልዩነት እንዲፈጠር አብይ ምክንያት የሚሆነው የትኛው ክስተት ነው ይላል ሀ የአየር ንብረት ይዘት ለ የተፈጥሮ ሀብት አምር ሀ የአየር ጸባይ ይዘት መ የአየር ንብረት ተቆጣጣሪ እንግዲህ የተለያየ ቦታ ላይ የተለያየ አካባቢ ስንሄድ የተለያየ ዝናብ መጠን፣ የሙቀት መጠን፣ የአየር ግፊት ሊኖር ይችላል። ያ እንዲፈጠር የሚያደርገው የአየር ንብረት ተቆጣጣሪ የምንላቸው ነገሮች ናቸው። እነዚህ የአየር ንብረት ተቆጣጣሪ። ስለዚህ መልሳችን እመ ነው። የአየር ንብረት ተቆጣጣሪ የምንላቸው ማን ማን ናቸው? መጽሐፋችሁ ላይ አራት ነገሮች አሉ አይደለም። የመጀመሪያው ከምድር ወገብ ያለው ርቀት ነው። ይህ ከምድር ወገብ ያለው ርቀት ምንድን ነው የሚወስንልን ምድሮ ወገብ አካባቢ ያሉ ያሉ አካባቢዎች እንደዚህ መሬትን ብንስላት ምድር ወገብ ይሄ 0 ዲግሪ የምንለው ነው። ከ0 ዲግሪ ወደ ላይ ስንሄድ 23 አንድ ሁለተኛ ዲግሪ ካንሰር የምንለው አለ፣ 23 አንድ ሁለተኛ ዲግሪ ካፕሪኮርን የምንላቸው እነዚህ ቦታዎች፣ ምድሮ ወገብ አካባቢ እስከ 23 አንድ ሁለተኛ ዲግሪ ሰሜን እና ደቡብ ስንሄድ ፀሐይ በቀጥታ የሚያገኛቸው ቦታዎች ናቸው ማለት ነው። እነዚህ ፀሐይ በቀጥታ የሚያገኛቸው ቦታዎች አነስተኛ የሆነ ጨረር አለ፣ ነገር ግን ከፍተኛ የሆነ ሙቀት፣ ከፍተኛ የሆነ ዝናብና ዝቅተኛ የሆነ የአየር ግፊት አለ እና እንደውም ስማቸው ሞቃታማ ሞቃታማ የሀሩሩ የአየር ንብረት ክፍል ተብሎ ይጠራሉ ማለት ነው። የምስራቅ አፍሪካ ሀገራት በአብዛኛው በዚህ ሞቃታማ የሀሩሩ የአየር ንብረት የምንለው ውስጥ ይመደባሉ። እንግዲህ ይህ ከምድሮ ገብ ነው። ከምድሮ ገብ ደግሞ ወደ ዋልታዎች ስንሄድ ወደዚህ ወደ ዘጠና ዲግሪ አካባቢ መጨረሻ ላይ ማለት ነው እዚህ ጋር እዚህ ጋር እስከ ዘጠና ዲግሪ አካባቢ ስንሄድ እዚህ አካባቢ በጣም የሆነ ከፍተኛ ቅዝቃዜ አለ። ፀሐይ በሰያፍ ወይም በአግድም መልኩ ነው ፀሐይ ጨረሩን የሚለቀው ጨረሩ ሰፊን ቦታ ይይዛል በአግድም ስለሆነ የሚመጣው ነገር ግን ቀጥታ ስላልሆነ የሚመጣው ሙቀት የለውም። ዝቅተኛ የሆነ ሙቀት ነው የሚኖረው አነስተኛ የሆነ ዝናብ አለው እንዲሁም ከፍተኛ የሆነ ደግሞ የአየር ግፊት አለው ከዛኛው በተቃራኒ ስለዚህ ከምድር ወገብ ያለው ርቀት የአንድን አካባቢ እዚህ አካባቢ ቀዝቃዛ ነው እዚህ አካባቢ ሞቃት ነው እንድንል ያደርገናል ማለት ነው አንደኛው ተቆጣጣሪ ከምድር ወገብ ያለው ርቀት ነው ማለት ነው ሁለተኛው ከፍታ ነው ከፍታ እንግዲህ ከፍታ ሲጨምር የአየር ሙቀት ደግሞ እየቀነሰ ይሄዳል ስለዚህ ከፍታና የአየር ሙቀት የተቃራኒ የሆነ ግንኙነት ነው ያላቸው። ከፍታው ሲጨምር የአየር ሙቀቱ ደግሞ ይቀንሳል። ከፍታው ደግሞ ሲቀንስ የአየር ሙቀቱ ደግሞ ይጨምራል ማለት ነው። ስለዚህ አንድ ከፍተኛ ቦታ ላይ ያለ አካባቢ ዝቅተኛ የሆነ የአየር ሙቀት ይኖራል ማለት ነው። ከላይ ከሆነ ብርድ ይሆናል ማለት ነው። ዝቅተኛ አካባቢ ወይም ከተራሮች ስር የሚኖሩ ሰዎች ደግሞ ብዙ ጊዜ ከፍተኛ የሆነ ሙቀት መጠን ይኖራል። በዚህም የአካባቢ የተለያዩ አካባቢዎች የተለያየ ዝናብና ሙቀት መጠን እንዲኖራቸው ሆኗል ማለት ነው። ሶስተኛው የአየር ንብረት ተቆጣጣሪ የምንለው ደግሞ ከባህር ያለው ርቀት ነው። ሶስተኛው ከባህር ያለው ርቀት ነው። እንግዲህ ይሄ ከባህር ያለ ርቀት እንዴት ነው የሚወስነው ስንል ከምድር ወገብ ያላቸው ርቀት እንዲሁም ደግሞ ከፍታው እኩል ቢሆንም እንኳን የሁለቱ አካባቢዎች ግን አንደኛው አካባቢ ከባህር አጠገብ ቢሆን አንደኛው ደግሞ ባህር የሌለበት ጋር ቢሆን ከባህር አጠገብ ያለው አካባቢ ብዙ ጊዜ በክረምትና በበጋ የአየር ንብረቱ ለውጥ የለውም ብዙም ልዩነት የላቸውም ትንሽ የሆነ ለቴሌቤት የሆነ ለውጥ ነው የሚኖራቸው ማለት ነው ከባህር ግን ርቀው ያሉት ግን በበጋ የተለየ አየር ጸባይ በክረምት የተለየ የአየር ጸባይ እንዲኖራቸው ምክንያት ይሆናል ስለዚህ አንደኛውም የተለያዩ አካባቢዎችን የዝናብና የሙቀት መጠን ልዩነት እንዲፈጠር ከሚያደርጉት ውስጥ ከባህር ያለው ርቀት ነው ማለት ነው። የመጨረሻው የአየር ንብረት ተቆጣጣሪ የምንለው የውቅያኖስ ሞገድ ነው። ይሄ የውቅያኖስ ሞገድ ደግሞ እንዴት ነው እንት የሚለው ከሞቃታማ አካባቢ ከሞቃታማ ሞገድ የሚነሳ ከሆነ በጣም ይሞቃል ያ አካባቢ። ወይም ከቀዝቃዛ አካባቢ ደግሞ ሞገዱ የሚነሳ ከሆነ በእሱ አካባቢ ያሉትን ቦታዎች በጣም ያሞቃቸዋል፣ ያቀዘቅዛቸዋል ማለት ነው። ስለዚህ የውቅያኖሱ ሞገዱ ራሱ የአየር ሁኔታው በአንድ ቦታ እና በሌላ ቦታ የተለያየ እንዲሆን ምክንያቱ ነው። ስለዚህ መልሳችን የአየር ንብረት ተቆጣጣሪ ነው ማለት ነው። እነዚህንም እነዚህን አራቱን ፋክተሮች ብትይዟቸው ጥሩ ነው ማለት ነው። አስራ ሁለተኛው ከሚከተሉት ውስጥ የኢትዮጵያ የአየር ንብረት ክልሎች ውስጥ በጣም እርጥበታማና በጣም ቀዝቃዛ የአየር ንብረት ክልል የሆነው የቱ ነው ይላል። እንግዲህ በኢትዮጵያ አምስት አይነት የአየር ንብረት ክልሎች አሉ እነዛ ውስጥ ማን አለ? መጀመሪያ ከዝቅተኛው ቦታ ብንነሳ አንደኛ በረሃማ አለ፣ በጣም ሞቃት ነው። ከዛ ትንሽ ከፍ ስንል ቆላ አለ። ቆላ ደግሞ ይሞቃል፣ ግን ከበረሃ የተሻለ የሙቀት መጠን ያለው ነው። ከቆላ ደግሞ ትንሽ ከፍ እያልን ስንሄድ፣ ከፍታ ስንጨምር ማለት ነው፣ ወይና ደጋ አለ ወይና ደጋ የምንለው ሞደሬት የሆነ ዊችዝ ከቆላ እና ከደጋ መካከል የሆነ በጣም የማይሞቅ በጣም የማይቀዘቅዝ ለጤና ተስማሚ የሆነ የአየር ንብረት ያለበት የኢትዮጵያ ክልል ነው ማለት ነው። አራተኛው ደግሞ ደጋ የምንለው ነው። ደጋ ቀዝቃዛ ነው፣ በጣም ቀዝቃዛ ነው። ነገር ግን ከአምስተኛው ከውርጭ ይሻላል። ውርጭ የሚባለው በጣም እርጥበታማና በጣም ቀዝቃዛ የሆነ የኢትዮጵያ የአየር ንብረት ክልል፣ የመጨረሻው ወይም ደግሞ በጣም ከፍተኛ ቦታ ላይ የሚገኘው የአየር ንብረት ክፍል ውርጭ ይባላል ማለት ነው። ስለዚህ በጣም ርጥበታማ እና በጣም ቀዝቃዛ የአየር ንብረት ክፍል የሆነው ውርጫማ የሚለው ለ ይሆናል ማለት ነው። 13ኛው ከሚከተሉት ውስጥ የተፈጥሮ ሀብት ያልሆነው የትን ይላል። እንግዲህ የተፈጥሮ ሀብት የምንለው በተፈጥሮ የሚገኙ ሰው ያልሰራቸው ነገሮች፣ እግዚአብሔር አምላክ ይሰጠን ማለት ነው፣ ማንም ሰው ሳይሰራው። ስለዚህ ሃ እጽዋት ይላል። እጽዋት የተፈጥሮ ሀብት ነው። ለ አየር ይላል። እሱም የተፈጥሮ ሀብት ነው ውሃም የተፈጥሮ ሀብት ነው። ቤት ቤት ግን የተፈጥሮ ሀብት አይደለም። ከተፈጥሮ ሀብት ነገሮች ተጠቅመን የምንሰራው ቢሆንም እንኳን ነገር ግን ሰው የሚሰራው ስለሆነ የተፈጥሮ ሀብት አይደለም። ስለዚህ ያልሆነው መቤት ነው ማለት ነው። አስራ አራተኛው ለተክሎች እድገት ተስማሚ የሆነው የአፈር አይነት የቱ ነው ይላል። አሸዋማ አፈር፣ ቀይ አፈር፣ ለም አፈር፣ ሸክል አፈር ይላል። አሸዋማ አፈር ምንም ለተክሎች ተስማሚ አይደለም። ውሃ መያዝ አይችልም። ተክሎችን ቶሎ እንዲደርቁ ነው የሚያደርጋቸው። ቀይ አፈር የሚባለው ደግሞ ብዙ ጊዜ ለቤት መስሪያነት ነው እንጂ የሚያገለግለው ለተክሎች ብዙም ጥቅም ላይ አይውልም። ለም አፈር የሚባለው ከስሙም እንደምንረዳው ለተክሎች እድገት በጣም ተስማሚ የሆነ የአፈር አይነት ለም አፈር ነው። ሸክላ አፈር የምንለው ሸክላ የሆኑ ነገሮችን ለመስራት ነው። በጣም ደቃቅ ስለሆነና እርስ በርሳቸው የተጠጋጉ ስለሆኑ አየር በቀላሉ እንዳይገባ ያደርጋል። ውሃም በቀላሉ እንዳይገባ ነው የሚያደርገውና ለተክል ምንም ጥቅም ተስማሚ አይደለም። ሸክላ አፈር። መልሳችን ለ ነው ማለት ነው። አስራስድስተኛው በካርታውም በሉል ላይ ከምዕራብ ወደ ምስራቅ ወይም ከምስራቅ ወደ ምዕራብ የሚሰመሩ የሀሳብ መስመሮች አጠቃላይ ብዛት ተሰንትረው ይላል። እንግዲህ ከምዕራብ ወደ ምስራቅ ወይም ደግሞ ከምስራቅ ወደ ምዕራብ የሚሰመሩ እነዚህ መስመሮች ምን ይባላሉ? ኬክሮስ ይባላሉ። ከሰሜን ወደ ደቡብ የሚሰመሩ እነዚህ መስመሮች ደግሞ ኬንትሮስ ይባላሉ። እነዚህ ኬክሮስ የምንላቸው በአጠቃላይ ከምድር ወገብ ይሄ ምድር ወገብ ነው ብለን ብናስብ ከዜሮ ዲግሪ ወደ ላይ ወደ ሰሜን ስንታለ ዘጠና መስመሮች አሉ። ከዜሮ ዲግሪ ደግሞ ወደ ደቡብ ወደታች ታች ስንሄድ ዘጠና መስመሮች አሉ። በአጠቃላይ ዘጠና ሲደመር ዘጠና መቶ ሰማንያ መስመሮችን ይይዛል ማለት ነው። ስለዚህ ብዛቱ መቶ ሰማንያ ሀ ይሆናል ማለት ነው። ከዚህ ቀጥሎ ያሉትን ከ17 እስከ 19 ያሉትን ሁለቱን ጥያቄዎች ደግሞ የምሰራው ይህንን ምስል በመጠቀም ነው። ጥያቄውን እኔና ምስሉን እያየን እንሰራለን ማለት ነው። 17ኛው በሚከተሉት አግዳሚና ቋሚ መስመሮች ላይ የፊደል መቦታ ፍጹም የመገኘ የሆነው የቱ ነው ይላል። እሺ መጀመሪያ ፊደል ምን አይተን እኛ እንስራውና ከዛ ምርጫውን እናያለን። ፊደል መየቱ ጋለ ያው እዚህ ጋለ ይሄኛው ቢጫው መስመር ይታያችኋል። ለቆሙት የምናየው ይሄ ዜሮ ዲግሪ ፕራይሜሪ ዲያን የሚባለው መስመር ማለት ነው። ይሄ ዜሮ ዲግሪ ወደዚህ ስንሄድ ይሄ ምን ይባላል? ምዕራብ ይባላል። ከዚህ ደግሞ ወደዚህ ስንሄድ ምስራቅ ይባላል። ከዛ ደግሞ ይሄ የምድር ወገብ ወይም ኢኳቶሪያል ላይን የሚባለው ይሄኛው ደግሞ ከዚህ ወደ ታች ስንሄድ ከሰማያዊው መስመር ማለት ነው ደቡብ ነው የሚባለው ከዚህ ደግሞ ወደ ላይ ስንሄድ ሰሜን ነው የሚባለው። ስለዚህ አሁን ይሄ እቺ መስመር መመስመር ያለችው የት ነው? ከዚህኛው ከሰማያዊው መስመር ወደ ታች ደቡብ ላይ ነው ያለችው አይደል? ደቡብ ስንት ዲግሪ ላይ ያለች? እዚህ ጋር ነው የምናየው። ሰላሳ ዲግሪ በደቡብ ሰላሳ ዲግሪ ያላት። ከዛ ደግሞ ከዚህኛው ከቢጫው መስመር ደግሞ በየት በየት ዳይሬክሽን ያለችው? በምዕራብ በኩል አይደል? በምዕራብ በኩል ስንት ዲግሪ ላይ አስር ዲግሪ ላይ ነው ያለችው በምዕራብ በኩል አስር ዲግሪ በደቡብ በኩል ደግሞ ሰላሳ ዲግሪ ላይ ነው ያለችው። ስለዚህ ምርጫውን እኔ ሰላሳ አስር ዲግሪ እሺ፣ አስር ዲግሪ ምዕራብ ኬንትሮስ እና ሰላሳ ዲግሪ ደቡብ ኬክሮስ ይላል። አስር ዲግሪ ሰላሳ ዲግሪ ደቡብ ኬክሮስ እና አስር ዲግሪ ምዕራብ ኬንትሮስ ይላል። ሁለቱ ምንድን ናቸው? ተመሳሳይ ናቸው። ቦታ ተቀያየር እንጂ አንድ አይነት ነው። ስለዚህ ሁለቱ መልሶች መሆን ይችላሉ ማለት ነው። አምሮሃና መ መልስ አይሆኑም። ስለዚህ መልሳችን ወይሃ ወይለ ነው የሚሆነው። 18ኛው ሀያ ዲግሪ ኬክሮስ ሰሜንና 10 ዲግሪ ኬንትሮስ ምስራቅ የሚገኘው ፊደል የቱ ነው ይላል። እሱን ሄደን እናያለን ማለት ነው። ሀያ ዲግሪ ሰሜን ምንድነው የተባለው? ኬክሮስ አይደለ ሀያ ዲግሪ ያለ፣ ከዛ ሰሜን አለ። ማን አለ እዚህ ሀያ ዲግሪ ላይ አመሮሃለች። ከዛ ደግሞ አስር ዲግሪ ምስራቅ ኬንትሮስ ነው አለ የተባለው። ከዚህኛው መስመር ወደዚህ ምስራቅ ነው አስር ዲግሪም እዚህ ጋር አለች። ማን አለ እዚህ ቀጥ ብለን ስንሄድ እጅ ነጥብ አገኘናት በሁለቱም ሳይድ። ስለዚህ እዚህ አቅጣጫ ላይ የሚገኘው ፊደል ማን ነው? ሀመር ውሃ ነው። ስለዚህ መልሳችን ሀመር ውሃ ነው ማለት ነው። መ ይሆናል ማለት ነው መልሳችን። አስራ ዘጠነኛው የምድር ወገብን የሚያመለክተው ፊደል የቱ ነው ይላል። ምድር ወገብ የሚባለው ይህ ሰማያዊ ነው ብያቸዋለሁ አይደለም ሰማያዊ የሚያመለክተው ለምትባል ፊደል አለች እዚህ ጋር ዜሮ ዲግሪ እሱ ነው ማለት ነው መልሳችን አመሩሃ ለ የሚለው ይሆናል ማለት ነው። ከሚከተሉት የምስራቅ አፍሪካ ሀገራት መካከል የባህር በር የሌለው ሀገር የእሱ ነው ይላል። የባህር በር የሌለው ሀ ማላዊ፣ ለ ታንዛኒያ፣ አመሩሃ ኬንያ፣ መሶማሊያ ይላል። ታንዛኒያ አላት ኬንያም የባህር በር አላት። ሶማሊያም የባህር በር አላት። ኬንያ ህንድ ውቅያኖስ ያዋስናታል። ስለዚህ የሌለው ማላዊ ነው ማለት ነው። ሌሎችም ሀገራት አሉ ከማላዊን ጨምሮ ስድስት የሚደርሱ የምስራቅ አፍሪካ ሀገራት የባህር በር የላቸውም። ከነዛ ውስጥ ማን አለ? የመጀመሪያ ኢትዮጵያ ናት። ኢትዮጵያ በኤርትራ በኩል ነበረ የባህር በር ብታገኘው፣ ግን ከኤርትራ ከተገነጠለች በኋላ ምንም አይነት የባህር በር የላትም ማለት ነው። ደረቅ ወደብ ነው ያላት። ሌላ ዩጋንዳ፣ ዩጋንዳ የባህር በር የላትም። ሩዋንዳ የባህር በር የላትም። ቡሩንዲ፣ ደቡብ ሱዳን እና ማላዊ ማለት ነው። አሁን የጻፍናት እነዚህ ስድስት ሀገሮች የባህር በር የሌላቸው የምስራቅ አፍሪካ ሀገራት ናቸው ማለት ነው። እነዚህን ሀገሮች ብትይዟቸው ጥሩ ነው ማለት ነው። ፈተና ላይ ሁሌ ማላቢ ላይሆን ይችላል። ከነዚህ ውስጥ ሌሎች ምርጫ ላይ ሊመጡ ስለሚችሉ ማለት ነው። እሺ ተማሪዎች የዛሬ ቪዲዮ ይህንን ይመስል ነበረ። ይሄ ክፍል አንድ ቪዲዮአችን ነው። በክፍል ሁለት ደግሞ ከ21 እስከ 40 ያለውን ይዤላችሁ የሚመጣ ይሆናል። እንግዲህ ምርጫዎቹን ለማብራራት እንዲሁም ደግሞ ሌላ ፈተና ላይ ደግሞ ዛሬ እንደዚህ ከመጣ በሚቀጥለው ፈተና ምን ሊመጣ ይችላል የሚለውን በማሰብ ምርጫዎቹን ለማብራራት ሞክሬያለሁ ማለት ነው። ቪዲዮው ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ከጠቀማችሁ ላይክ፣ እንዲሁም ሼር፣ ሰብስክራይብ ማድረግ እንደዚህ አይነት አዳዲስ ቪዲዮ ሲሰሩ ደግሞ እንዲደርሳችሁ የደውል ምልክቷን መጫን አይርሱ ማለት ነው። ያላችሁን ሀሳብ አስተያየት ከታች ዲስክሪፕሽን ላይ በሚቀመጠው የቴሌግራም ቻናል አለ፣ እንዲሁም ግሩፕ አለ፣ እንዲሁም ደግሞ ሰፖርት አካውንት አለ ማለት በቀጥታ እኔን የምታገኙበት አካውንት ነው። የፈለጋችሁትን ነገር መጠየቅ ጥያቄ መጠየቅ ትችላላችሁ፣ ይሰራልኝ ብላችሁ መጠየቅ ትችላላችሁ። እንዲሁም ደግሞ የሚኒስትሪ ጥያቄዎች ያሏችሁ እጃችሁ ላይ እነርሱን ብትልኩልኝ እኔ ደግሞ ቪዲዮዎቹን እሰራላችኋለሁ ማለት ነው። እሱን ማድረግ እንዳትረሱ፣ ለሌሎች ሰዎች ሼር ማድረግ እንዳትረሱ። በሚቀጥለው ቪዲዮ ደግሞ በክፍል ሁለት እስከምንገናኝ ድረስ ደህና ሁኑ። ቻው